እንኳን በሰላም ተገላገልሽ ሩታዬ። አያብርሽ ያማል፣ ቀላል ያማል። እንዲ ፔን የሚያውቀው የወለደ ብቻ ነው። ማንም በሰዓቱ እሷ ቦታ ላይ እስካልሆነ ድረስ የማይገባው ፔን ቢኖር ምጥ ነው። በጣም ከባድ ነገር ማለት ነው። ይህን ነው የሚያውቀው በቦታው ላይ ያለ እናት የሆነ ብቻ። ግን ደግሞ እናቶቻችን ይላሉ ምጡ ምርሹ ልጁን አንሺ ሆኖ እና ከወለዱ በኋላ ምጡ ይረሳና፣ ልጅ እንደተወለደ ጻልጅ ምን እና ጡጦ ይጥባ መጥባት ምን አውቁ ገና ሁናል እንዲሁ እንዴት ይከፍታል። እሱ የእግዚአብሔር ስራ ነው። የእኛ ስራ እኛ ምን የምናውቀው ነገር የለም። ቀየው በረካ ሁን፣ እውነትህን ነው። ሁሉም የፈጣሪ ስራ ነው፣ የአላህ ስራ ተአምሩ በጣም ብዙ ነው። ገና ፅንስ ከመፀነሱ ጀምሮ ወንድን ስበብ አድርጎ በሴት ማኅፀን ሰውን ያህል ነገር የሚሰራው ስራ ብዙ ነገሩ ተአምር ነው። ከጡት መጥባት በላይ ማለት ነው። እናትና ልጅ የሚገናኙበት እትብት፣ እንግዴ ልጁ በእንግዴ ልጅ እንደዛ ተገቦ ዘጠኝ ወር ሙሉ ማደጉ መቆየቱ ሁሉንም የሰውነት ክፍል አሟልቶ ሲጨርስ ወደ ውጭ ማለትም ወደ ዱኒያ መቀላቀሉ በጣም ብዙ ነገር ተአምር ነው። ፈጣሪ የሚሳነው ነገር የለም። የወንድ ልጅ አባት ሆ ላቸዋልወንድ ልጅ ከነቃጭ ከነቃጥለ ወንድላቸ ይ ማለት ነው። ሩታ እግዚአብሔር ነው፣ ምንም ጠንካራ ሰው እንደሆነች ብታውቁት የምጥ ሴት ሲያመጥ እንት ነው የሚጮሆ ነገር፣ ምንም ድምፅ አላሰማችንም ለእኛ በሳይለንት ሙድ ነው በቃ ያረገዘችውም የወለደችው። ግን ቀድሜ ምን እንዳረጋግጥ ወንድ መሆኑን ላረጋግጥ፣ አያምር ወንድ መሆኑን ቀድሜ ላረጋግጥ። ከዛ ምን ስለሹ ምንም እንዲ ይወቃል በቃ

አብርሽ ከደስታው ብዛት የሚናገረውን የሚያወራውን ሁላ በቃ ምንም በቃ በጣም ደስተኛ ሆኗል። አባት መሆን ትልቅ ነገር ነው። ሚስቱ በጭንቀት ከነበረችበት ሰዓት ተገላግላ ዛሬ ሶስት ሆነው ልጅ አቅፎ መገኘት በጣም ትልቅ ነገር ነው። ይህን እድል የሚያገኙት ውስኖች ናቸው እና እንኳን ደስ ያላቸው ማለት እፈልጋለሁ አንዴ ሀይላንድ ነው የሚያክለው ይላታል። አንዴ የማይላት ነገር የለም። ህፃኑ ኖርታል እና እጅግ በጣም ደስ ይላል። ይሄንን ስሜት የምትፈልጉ አላህ ልጅ ይስጣችሁ። ያላገባችሁን አላህ ትዳራችሁን ይስጣችሁ። ልጅ ማየት፣ ልጅ መሳም፣ ልጅ ማሳደግ ወላሂ ትልቅ ነገር ነው። በቃ የታደለ ነው ይህን ፊል የሚያገኘው ይህን ስሜት የሚያገኘው። አልሐምዱሊላህ እንኳን ደስ ያለሽ ሩታ። አጋጣሚ ሆኖ እኔም በቅርቡ ነበረ የልጅ እናት የሆንኩት እና ስሜቱ ከባድ ነው። ሆድ ውስጥ ያለ እንቅስቃሴ ትንሽ ዘግየት ሲል ራሱ እጅግ በጣም ይጨንቃል። መልሰው ደግሞ እንቅስቃሴ ሲሰማ ያለው ስሜት ሌላ ማለት ነው። ምጥ እየተማጠ ያለው ስሜት በቃ ሚድን አይመስል ሞት ያለ ይመስላል። ብቻ በጣም ብዙ ስሜት ነው የምናስተናግደው እና አልሐምዱሊላህ ይህን ስሜት አላህ የምትፈልጉት ሁሉ ይስጣችሁ በጣም ደስ የሚል ስሜት ነው። ልጅም አቀፍ አንገታችሁ ስር ገብቶ ያለውን ስሜት ወደ እናንተ ወደ ደረታችሁ አስጠግታችሁ ስታቅፉ ያለው ስሜት ስቴፕ ባይ ስቴፕ ሲያድጉ ያለው ስሜት በሙሉ ደስ ይላል። በጣም ደስ የሚል ነገር ነው ልጅ ማሳደግ እና አላ ለሁላችሁም ይህን ቪዲዮ ለምታይ በሙሉ አላህ ልጅ ይስጣችሁ። ተዳገባችሁም አላ ትዳራችሁን ይስጣችሁ። ሳይገባ አይወለድም እና ማለት ነው። ለነገሩ የዚህ ዘመን ልጅ የራሱን ፈቃድ ነው እንጂ እንትን የሚለው በአንተ ፍቃድ አይደለም። አዎ፣ በራሱ መስመር ነው የሚሄደው። በዚህ አጋጣሚ አባትነት

ግን ማለት ነው ሰው የመጀመሪያው ሆኖ በሶስት ሰዓት ውስጥ መውለድ ከባድ ነው። ለእዛ ነው የገባነው። ስድስት ሰዓት ሰዓት ውስጥ ነው የወለደችው እና ለማንኛውም እንደ ፋሚሊዎች በመጀመሪያ ደረጃ እግዚአብሔር ለዚህ ክብር ስና በቃኝ እግዚአብሔርን አመሰግነዋለሁ። በሁለተኛ ደረጃ ደግሞ ጎሁለተኛ ደረጃ የመረጃ ነገራችሁ ሁላችሁም ወንድሞቼ የቶቼ በጣም በጣም ከልብ አመሰግናለሁ። መልካም ምኞት ለእኛ የተመኛችሁ በሙሉ እግዚአብሔር ከኛ የበለጠ ነገር ያደርግላችሁ፣ ያሰባችሁት ነገር ይሳካላችሁ፣ ፈጣሪ የልባችሁን መሻት ይስጣችሁ። ይሄን ነው ለምን የምችለው አሜን። እና ዛሬ ላይ እንደዚህ ይገባቱኝ ራሴ ነው ማለት በጣም ደስ ብሎኛል። ወንድ ልጅ ፈልግ ነበረ። እግዚአብሔርም ደሞ የልቤን መሻት አይቶ ወንድ ልጅ ሰጥቶኛል እና እንግዲህ ያልወለዳችሁ ጓደኞችም ወለዱ ማለት አግቡ፣ ቀድማችሁ ከዛ ወለዱ። ለዚህ ክብር ጋር ያውቃችሁ ግን ስሜቱ ደስ ይላል። የምር ስነግራችሁ እንደዚህ ልጆች የሆነ እያየሁት የኔ ልጅ መሆኑን ደሞ አእምሮ ሲያቅ ሲያምን ሞር ደግሞ ደስ ማለት ነውና ከምነገራችሁ በላይ ዛሬ ሐሴት አደረጋለች ልቤ ማለት ነው። እና ሩታዬም እንኳን ደስታለሽ የወንድ ልጅ እናትና አባት ሆንላን ማለት ነው። ብቻ እኔ ፈጣሪ ምን እንደምለው አላቅም። የሆን ነገር አድርገን መካስብ እንችል። ሩታ ስሙ ማን አልሽ? ስሙ ማን እንደሆነ እዚህ አጋጣሚ ደግሞ የሩታ ቤተሰቦች እኔ በኩሌ በጣም ነው ማመሰግናቸው ብዙዎቹ በጸሎት የረዷት የዛሬ በሰላም ይፍታሽ ያሉ ክርስቲያን ወንድሞችም ሙስሊም ወንድሞችም፣ በዞችም እንደዚህ እናቶችም ጸሎት ያረጋችሁላት በሙሉ በእህትነት እንትኔ ቴንኪ ላለሁ። ሁላችሁ ጸሎት ነው ለዚህ ክብር ያበቃ እናቶቻችን የአባቶቻችን ጸሎት ነውና ክብር ያበቃ። እግዚአብሔር ይመስገን። በቃ ክብር ለመድኃኔዓለም። ምንም ሌላ ምለው ነገር አይኖር፣ አይደለም በቃ ቃል። እንደዚህ ራሴን በራሴ እንደዚህ ማየት ደግሞ ራሴ ነው ጥቂት ያለው ፎቶውና እንመሳሰላለን። እና አሁን ልቤ አረፈ። በጣም በዚህ አጋጣሚ በጣም ጠንካራ ናት

እሱን እያየ ነው። ንሱ ይሆናል። ለማንኛውም ፋሚሊዎቼ እግዚአብሔርን ከልብ መልካም ተከውሰድክ ስም ማውጣትን ለሩታ አስጣት፣ እንጃታ አብርሽ። እንኳን ደስ ያላችሁ ማለት እፈልጋለሁ። ሩታዬ እንኳን በሰላም ተገላገልሽ፣ እንኳን በሰላም ለሁለት ሆንሽ። በጣም ትልቅ ቃል ነው። በነገራችን ላይ ይሄ ቃል ማለት ነው ወላሂ የሚያውቀው እናት ሆኖ የሚያውቀው ብቻ በጣም ከባድ ቃል ነው። በቃ በምንም ነገር የማይፈጣ ነገር በዓለማቱ ጌታ ብቻ ፈቃድ የሚሆን ነገር ብቻ ነው። በቃ ይሄ በእናትና በልጅ ያለ ግንኙነት ሁሉም ነገር በእርግጥ በሱ ፈቃድ ነው። ግን አምሳያ ሲፈጠር ደግሞ ስሜቱ በጣም ከባድ ነው። ፔኑ ከባድ ነው። አብርሽ ምጥን አያውቀውም እና ቀላል ነው እንዲላታል ብዙ ጊዜ ግን በቃ ምጥ እጅግ በጣም ከባድ ነገር ነው። አይደለም ሶስት ሰዓት ለአንድ ደቂቃ ራሱ የሚሰማው ስሜት እጅግ በጣም ከባድ ነገር ነው። በቃ የሆነ በጣም ከባድ ነው፣ በመግለጽ የማይቻል ማለት ነው። ለማንኛውም እንኳን ደስ ያላችሁ ማለት እፈልጋለሁ። ለቻናል ያሉ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እፈልጋለሁ። በድጋሚ አብርሽና ሩታ እንኳን ደስ ያላችሁ። አብራት ደስ ይለዋል ልስ ወለድነት